ክብርት ከንቲባው ሰፕራይዝ ነው ያደረገችኝ። ዛሬ እኔ ሳያት እንኳን ራሱ እሷን ሳያት ገና ለምን የምሰራው ስራ ይታወቃል በደዎች በምሰራ ደዎቹን ስንቱን አንስታ፣ በጣም እንከታተላለን። ሚዲያ ሚዲያ በምንከታተል ብዙ ነገር እንደም እየሰራች እንደሆነ ይታወቃል። አብዛኛው ድሃዎቹ ላይ በጣም እየሰራችው እሷ እኛም እኮ መሬት እንዳንቀር፣ ዛሬ አሁን ሰፕራይዝ ነው ነው አላወቅንም ቤትም እንደሚሰጠንም ምንም እንደሆነ እዚህ ድረስን እስክንደርስ ድረስ እኮ አላወቅንም። ቤት መጥቶ ደግሞ ይጎበኙናል ብዬም ጭራሽ አላሰብኩም። የሆነ ሌላ እንግዳ ይመጣል ብዬ ነበር የጠበቅኩት። ውትድርና ቤት አገኛሉ እቃ አገኛሉ ምናምን ብዬ አይደለም የሄደው አገሬና አገሬን አስቀድሜ ባንድሬና ባንድሬን አስቀድሜ ነው የሚሄደው። ያ ስለሆነ ስለ ልቦና ደግሞ የተይባሰ ይነሳሳል። አገሬን ላገለግል ነው የአገር ፍቅር ደግሞ እዛ ውስጥ እንዳለ ጣሙ ዋናው ጣፋጭነቱ ያለው አገር ፍቅር ደግሞ ውትድርና ውስጥ ነው ያለው። በተለየ ነገር ጠዋት ተነስተ ስለ ኢትዮጵያ ነው የምሰብኮ። ስትነሳም ኢትዮጵያ ብለን ነው የምትነሳው እና ፍቅሩ ጣሙ ዋናው እዛ ውስጥ ነው ያለው። ውትድርና አገራችን ስናገለግል ነው እኛም በሰላም ገብተን የምንወጣው። የሚገባው ሰውም ይወጣ የሚገባው። እኔ አገሬን ማገልገል አለብኝ ግዴታ፣ ወገሬን ማገልገል አለብኝ። አገሬን አገለግላለሁ። እኔ በጣም ብዙ ደስታ ተሰምቶኛል።